በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በዓለ ጰራቅሊጦስ መንፈስ ቅዱስ ከሚጠራባቸው ስሞች አንዱ ጰራቅሊጦስ ናዛዚ፣ መጽንዒ፣ የሚያጽናና፣ የሚመክር፣ የሚረዳ፣ የሚታደግ የሚል ትርጉም አለው። አጽናኝም የተባለው ጌታችን ኢየሱስ ክርስቶስ ነው። አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራቸዋል እኔም የነገርኳችሁን ሁሉ ያሳስባችኋል ብሎ ተናግሯል። በሌላም በኩል ደግሞ እኔ ከአብ ዘንድ የምልክላችሁ ጵራቅሊጦስ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለኔ ይመሰክርልኛል እንዳለ ጵራቅሊጦስ የሚለው የመንፈስ ቅዱስ ስም የሚያጽናና የሚመክር፣ የሚረዳ፣ የሚታደግ በመሆኑ ፍጹም አካል ያለው አምላክ እንደሆነ አመልካች ነው። ቅዱስ ዮሐንስ አፈወርቅ ጰራቅሊጦስ ማለት መሪ፣ አጽናኝ፣ ረጂ ማለት መሆኑን በስፋት ካስተማሩ ሊቃውንት በተቀዳሚነት ይነሳል። ጰራቅሊጦስ የተባለው መንፈስ ቅዱስ እግዚአብሔር ነው። ሐዋርያዊት ቅድስት ቤተ ክርስቲያን በመንፈስ ቅዱስ ያላትን እምነቷን ስትገልጥ ወነአምን በመንፈስ ቅዱስ እግዚእ ማህያዊ ዘሰረጸ ማአብ ንስግድ ሎት ወንስብሖ ምስለ አብ ወወልድ ወመንፈስ ቅዱስ በመንፈስ ቅዱስ እናምናለን እርሱም ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብ ከወልድ ጋር በአንድነት እንሰግድለታለን የሚል ነው። እግዚአብሔር መንፈስ ቅዱስ ቅዱስ የቅድስና ምንጭ ነው። አባ ጊዮርጊስ ዘጋ ስጫም በስመ መንፈስ ቅዱስ ነቃ ቅድሳት የመንፈስ ቅዱስም ስም የቅድሳይና የመገኛ ነው በማለት በመጽሐፈ ምስጢር ገልጾታል። ቅዱስ ባስልዮስም በቅዳሴው ሃሌሉያ ቅዱስ መንፈስ መንፈስ ቅዱስ ጳራቅሊጦስ መጽኔ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር መንፈስ ቅዱስ ንጹህ፣ ክቡር፣ ልዩ ነው በማለት አምላካዊ ስሙን ጠርቶ አመስግኖታል። ቅድስት ቤተ ክርስቲያናችንም እለት እለት በምታከናውነው ስርዓተ ቅዳሴ መንፈስ ቅዱስ ክቡር ምስኩን እያለች የአምላክነት ስሙን ጠርታ ታመሰግኗለች። ሊቃውንተ ቤተ ክርስቲያን ሃይማኖትን ሊያጸኑ ከሃዲያኑን ሊለዩ ሊያወግዙ ሲሰበሰቡ በመካከላቸው ተገኝቶ ውሳኔ ያስወሰናቸው የነበረው እግዚአብሔር መንፈስ ቅዱስ እንደሆነ ሲገልጹ ጰራቅሊጦስ የተባለው ስሙን ጠርተው እንዲህ ብለው አመስግነው ተናግረው ጰራቅሊጦስ የሚያነጻና የሚያጽናን መንፈስ ቅዱስም በጉባኤያችን ነበረ። ይህም በመጽሐፈ ምስጢር ተገልጧል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ እመቤታችን፣ ቅድስት ድንግል ማርያም፣ 12ቱ ደቀ መዛሙርት ሰባ ሁለቱ አርድዕትና ሠላሳ ስድስቱ ቅዱሳት አንስት በኢየሩሳሌም ከተማ በአንድነቱ ነው በጸሎት ይተጉ ነበረ። ጌታችንም በሚያርግበት ጊዜ እነሆ አባቴ የሰጠውን ተስፋ እኔ እልክላችኋለሁ እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ ሲል ለሐዋርያቱ በሰጣቸው የተስፋ ቃል መሰረት ባረገ በአስረኛው ቀን መንፈስ ቅዱስን ልኮላቸዋል። ሁሉም በአንድ ቦታ ተሰብስበው ሳሉ እንዳውሎ ንፋስ ያለ ድምፅ ድንገት ከሰማይ ወርዶ የነበሩበትን ቤት ሞላው። ከዚያም የተከፋፈሉ የእሳት ላንቃዎች በሁሉም ላይ አረፉባቸው። በዚህ ጊዜ ሁሉም መንፈስ ቅዱስ በላያቸው ላይ አድሮ በየሀገሩ ቋንቋዎች ሁሉ ተናገሩ። ጌታችን መንፈስ ቅዱስን ለሐዋርያት የላከበት ይህ አብይ በዓል አስራቱን፣ በኩራቱን፣ ቀዳማየቱን ካህናተ ኦሬት ስለሚቀበሉበት በብሉ ኪዳን በዓለ ሰዊት ተብሎ ይከበር ነበረ። በአዲስ ኪዳን ደግሞ ቅዱሳት ሐዋርያት መንፈስ ቅዱስን ስለተቀበሉበት በዓለ ሰዊት ምትክ በዓለ ጰራቅሊጦስ ተብሎ ይከበራል። የበዓለ ትንሣኤውም መነሻው የአይሁድ ፋሲካ በዓል ማለትም በግብፅ እስራኤል ከሞት የዳኑበት የመታሰብ የበዓል እንደሆነ ሁሉ ለበዓለ ጰራቅሊጦስን መነሻው ይሄው የአይሁድ የፋሲካ በዓል ነው የአይሁድ የፋሲካ በዓል ከተከበረ ከሰባት ሳምንት በኋላ በሃምሳኛው ቀን የሩቆቹ ከከተማው መጥተው የቅርቦቹ ከተሰበሰቡበት ተገናኝተው ለበዓሉ ፍፃሜ የሚሆነውን በዓለ ሰዊት ወይም ደግሞ የሸት በዓል ያከብሩ ነበረ። ሐዋርያት በጽርሐ ጽዮን ተሰባስበው ሳሉ መንፈስ ቅዱስ በእሳት አምሳል ወርዶ ሰማያዊ ሀብትን እውቀትና ጸጋን አድሏቸዋል። መንፈስ ቅዱስ ከወረደላቸውም በኋላ በአእምሮ ጎልምሰዋል። ጥቡአን ወይም ደግሞ ቆራጦች፣ ጽኑአን ሆነው ለስብከት ወንጌል የሚፋጠኑና ለሰማዕትነት የሚዘጋጁበትን ልቦና ታድለዋል። ቀድሞ ይናገሩት ከነበረ ቋንቋ በተጨማሪ ሰባ አንድ ቋንቋዎችን ተገልጦላቸው ምስጢራትን በልዩ ልዩ ቋንቋ መተርጎም ጀምረዋል። ሐዋርያት በየሀገሩ ቋንቋ ሲናገሩ የሰሙ በዚያ የነበሩ ሰዎች በሐዋርያት ተገረሙ። አንዳንድ የአይሁድ ወገኖች ግን በሐዋርያት ላይ ያዩት ክስተት አዲስ ነገር ስለሆነባቸው ጉሽ ጠጅ ጠጥተው ሰክረው የሆነ ያልሆነውን ይቀባጥራሉ ያሉ ሐዋርያትን ያሟቸው ነበር። ቅዱስ ጴጥሮስንም ይህንን ሀሳባቸውን በመንፈስ ቅዱስ አውቆ፣ ሰክረዋል የምትሉ እናንተ እንደምትጠራጠሩት አይደለም፤ ጊዜው ማለዳ ሰዓቱም ገና ሶስት ሰዓት ነውና፣ ግን በነቢዩ ኢዩኤል ከዚህ በኋላ እንዲሆናል መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ፣ ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ ተብሎ የተነገረው ትንቢት ይፈጸም ዘንድ ይህን ድንቅ ተአምር ያደረገው እናንተ የሰቀላችሁት ኢየሱስ ክርስቶስ ነው በማለት በሰፊ ትምህርት ሰጥቷቸዋል። በትምህርቱ ነቢያት ትንቢት የተናገሩለት ምሳሌ የመሰሉለት አምላክ ወልደ አምላክ ኢየሱስ ክርስቶስ ከሙታን ተለይቶ መነሳቱን ማድረጉንና ዳግምም ዳግም በክብርና በምስጋና መጥቶ በሕያውና በሙታን ላይ የሚፈርድ መሆኑን ሐዋርያትን እንደሚመሰክሩ በአይሁድ ፊት አሰምቶ ተናገረ። በቅዱስ ጴጥሮስ ትምህርት የተማረኩ አሕዛብም ምን እናድርግ ብለው በጠየቁ ጊዜ ከክፋታቸው ተመልሰው ንስሐ ገብተው በኢየሱስ ክርስቶስ ስም እንዲጠመቁ ነግሯቸዋል። በዚያችም ሰዓት 3000 ሕዝብ በኢየሱስ ክርስቶስ አምኖ ተጠምቋል። ቅዱሳን ሐዋርያት በዚች ቀን በሦስት ሰዓት ኢየሱስ ክርስቶስ ጰራቅሊጦስን ልኮልናልና በላያችን ኃይል ሞላ ኢየሱስ ክርስቶስ የእግዚአብሔር ልጅ በሕያውና በሙታን ይፈርድ ዘንድ ስልጣን እንዳለው በአዲስ ቋንቋ ተናገርን በማለት በዕለቱ ያዩትና የተደረገላቸውን እንዲሁም የበዓሉን ታላቅነት ከመሰከሩ በኋላ ይህንን በዓል ማክበር እንደሚገባ አዘዋል። በዚህ ወቅት መጾምና ማዘን ተገቢ ያለ መሆኑን ተናግረዋል። ቅዱሳን ሐዋርያት ከአብ የሰረጸ የሁላችን መጽናኛ የሚሆን ዓለምን ሁሉ ያዳነ ከአብና ከወልድ ጋር ህልው የሚሆን መንፈስ ቅዱስን ላከልን። መንፈስ ቅዱስ ጰራቅሊጦስም አንድ ነው ብለዋል። በሌላም ነብዩ ዳዊት ስለ መንፈስ ቅዱስ መንፈስን ከእኔ አታረቃለ ዳግመኛም ዳግመኛ በሰውነቴ እውነተኛ መንፈስን አጽናልኝ፣ ከሁሉ በሆነ መንፈስ ቅዱስ አጽናኝ አለ በማለት አባ ጊዮርጊስ ዘጋስጫ መንፈስ ቅዱስን ጰራቅሊጦስ አጽናኝ፣ መካሪ መባሉን አስተምሯል። አባ ጊዮርጊስ ዘጋስጫ በበዓለ ሃምሳ ምንባቡ ላይ እግዚአብሔር መንፈስ ቅዱስ ጰራቅሊጦስ ስለተባለበትና ተስፋ በተሰጣቸው በሃምሳኛው ቀን ወርዶ ስለሰራው ስራ እንዲህ በማለት ያብራራል። መንፈስ ቅዱስም ጌታ ኢየሱስ ክርስቶስ ደቀ መዛሙርቱ ሌላኛውን አጽናኝ ይልክላችኋለሁ ከማለቱ በፊት ጵራቅሊጦስ አልተባለም። ጵራቅሊጦስ ማለት በጽር ቋንቋ አጽናኝ ማለት ነው። ስለምን አጽናኝ ተባለ? ደቀ መዛሙርቱ ወልድ ካረገበት ቀን ጀምሮ ጵራቅሊጦስ እስከወረደበት ቀን ድረስ ያለቅሱ ነበርና፣ ስለዚህም ወልድ መንፈስ ቅዱስ ጵራቅሊጦስ አለው። የስሙ ትርጓሜ ግን አስቀድመን እንደተናገር ነው አጽናኝ ማለት ነው። በዓለ ጴራቅዩጦስ የሚከበረው ርዳተ መንፈስ ቅዱስን መሰረት በማድረግ በመሆኑ ምክንያት ጸጋ መንፈስ ቅዱስ ለመቀበል በዕለቱም ኢየሩሳሌም በተባለችው ቤተ ክርስቲያን ስለ መጽናት ከግለኝነት ይልቅ መንፈሳዊ አንድነት ስለ ማስቀደምና ስለ መጸለይ እንማራለን። በዓለ ትንሣኤውን በቸርነቱ በሰላም እንድናትፈቅዶ እስከ እስከዛሬ ድረስ ስለጠበቀን አሁን ደግሞ በጾም በጸሎት ሆነን እርሱን የምናመሰግንበት ወቅት ስለመጣልን አምላካችን ልዑል እግዚአብሔር ስሙ ለዘለዓለም የተመሰገነ ይሁን። ምንጭ መዝገበ ታሪክ። ይቆየን። ወስብሐት ለእግዚአብሔር አሐቲ ድንግል አትድንግል